ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾቻችን በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሰኞ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ለተወሰነ ደቂቃ አብረን እንቆያለን። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። መረጃዎች በአማራ ክልል ላይ የተከናወኑ ያሉ ጦርነት ዛሬም በተለያዩ ቦታዎች ላይ የቀጠሉ መሆናቸው መረጃዎች ያመላክታሉ። ሰሞኑን እንግዲህ በዘመቻ አንድነት በአማራ ክልል በአራቱም ቀጠና የፋኖ ወታደራዊ ተናቦ መስራት በጣም በተጠናከረ ሁኔታ ነው እንግዲህ የቀጠለው። ምናልባት በአማራ ክልል የጦርነት ታሪክ ውስጥ ለመጀመሪያ ጊዜ ስርዓቱ የተደናገጠበትና የተደረጉ ኦፕሬሽኖችን እና የተደረጉ ዘመቻዎችን አባት የመስጠት ሂደትም የሄድበት ሁኔታ መኖሩ ተገልጿል። አንድ ዓመትን ጨርሶ ሁለተኛ ዓመትን ሊያጠናቅቅ ጥቂት ወራቶች ብቻ የቀረው የአማራ ክልሉ ጦርነት መጨረሻ ላይ እንግዲህ የፋኖን ምት መቋቋም ሲያቅታቸው እንደምንም አድርጎ ሶስተኛ ወገን፣ አራተኛ ወገን፣ አምስተኛ ወገንን ስቦ እያመጡ ይገኛሉ። ኤርትራም ጥይት እንደምታቀብልና፣ ግብጽ መሳሪያ እንደምታቀብል፣ ትግራይ ወታደራዊ ትእዛዞችንና ማመራዎችን፣ የውጊያ ኦፕሬሽኖችን እንደምትመራ አንዳንድ የመከላከያ ጀነራሎች በገኙት መድረክ እያሰሙ ይገኛሉ። እንግዲህ አህያውን ፈርቶ ዳውላውን እንደተባለ እውቅናውን ለፋኖ ላለመስጠት እንደምንም አድርገን ይሄንን ውርደታችን በሌሎች ትላልቅ ሀገሮች ወይም ደግሞ በሌሎች ተጽዕኖ ፈጣሪ ሰዎችን በዚህ ጦርነት ውስጥ እንደምንም አድርገን ስበን አስገብተን ለፋኖ እውቅና መስጠት የለብንም። ለእነዚህ ሰዎች እውቅና እንስጥና ጦርነቱ የበርካታ ሀገሮች ድምር ውጤት ነው እናስብል። ፋኖንንካል በሁለት ሳምንት ውስጥ ይጠናቀቃል ያልነውን ጦርነት ሁለት ዓመት ሊደፍን ጥቂት ወራቶች ብቻ ቢቀሩትም በዚህ ጊዜ ውስጥ በርካታ ኮሎኔሎች እና በርካታ ብርጌዳል ጀነራሎች እንዲሁም ወታደሮች ዋጋ የከፈሉበት ጦርነት ሆነዋል። ከዚህ ውጪ ደግሞ የቡድንና የነፍስ ወከፍ መሳሪያዎች በብዛት ተማርኮብናል። ወታደሮች ከድቶ ወደ ቤተሰቦቻቸው እንዲመለሱ እንዲማረኩ፣ ፋይናንስ እና ሎጂስቲክ ተመሻሽቶላቸው ወደ ቤተሰቦቻቸው እንዲሄዱ ተደርጓል። ጉዳዩ ቀላል አይደለም። ስለዚህ እውቅናውን ፋኖ ብቻ መውሰድ የለበትም። ለውስጥ ፖለቲካችን ሽንፈት ነው በማለት ኤርትራንም እያማቱ ነው። ግብጽም ስቦ አምጥቷታል። ነጀረናር ምግብም ከትግራይ እውቅና እያገኙ ይገኛሉ። አድማጮቻችን፣ ተመልካቾቻችን እንደምታውቁት እንግዲህ የአማራ ክልል ጦርነት ሁለት ዓመቱን ሊደፍን ጥቂት ወራቶች ይቀሩታል። በኢትዮጵያ ፓርላማ ላይ ጠቅላይ ሚኒስትሩ እንግዲህ ሺህ ዓመት ብትዋጉ አታሸንፉንም ብለው ስለ ፋኖ መናገሩ የሚታወቅ ጉዳይ ነው። ይሄ የሆነው ደግሞ ፓርላማ ላይ ነው። በዛው ሳምንት ሳይሞላ ነው እንግዲህ ፋኖ በተለያዩ ቦታዎች ላይ በአማራ ክልል ቀጠና በሸዋ፣ በወሎ፣ በጎንደር፣ በጎጃም በአንድ መቶ ሀምሳ አራት የውጊያ ግንባሮች ናቸው እንግዲህ ውጊያዎች እየተደረጉ በዚህ የአንድ መቶ ሀምሳ አራት የውጊያ ግንባሮች ባሻገር ካምብ የመስፈር ስራ ካምብን ሰርጎ የመግባትና ትጥቅና ስንቅ የመቀማት ስራዎች ተሰርቷል። ፋኖ በአራቱም ቀጠና በተናበበ ኦርጋናይዜሽን በሆነ ወታደራዊ ጥበብ ተጠቅሞ በእጃቸው የሚገኘውን የቡድን መሳሪያን ብቻን ተጠቅሞ በ154 ቦታዎች በአራቱም ቀጠና መጠነሰፊ ማጥቃት ፈጽሟል። በርካታ ኮሎኔል እስከ ወዳኛው ሲሸኝ በተለይ ብርጌደል ጀነራሮች ደግሞ መጠነኛ ብርጌደል ጀነራሮች ደግሞ ተሰውቷል። ቁጥሩ በርካታ ወታደር ተማርኳል። የቡድን የነፍስ ወከፍ መሳሪያዎች ገቢ ሆኗል። በዚህ የተደናገጠው አብይ አህመድ ተዋርደናል። ይሄንን ድል ለፋኖ መስጠት የለብንም የሚል እንግዲህ ፕሮፖዛል የሰሩበት ሁኔታ ያለው፣ ተወያይቶ አማራጭ ቢጠፋባቸውም በመጨረሻ ጥሩ የውጊያ ጥበብ ያለውን አንድ የትግራይ ጀነራል ፈልገው አግኝቷል። እሱ ነው እንግዲህ ፋኖን ያስተባበረው ውጊያውን የመራው እንጂ ፋኖ አይደለም ብሎ እንግዲህ አስቂኝ መግለጫ አውጥቷል። ዛሬ ደግሞ ከወደ ባህር ዳር ከሚሰሙ መረጃዎች ጀኔራል አበባው ታደሰ በሁለት ሳምንት ውስጥ ፋኖል እጨርሳለሁ፣ አጠናቅቃለሁ ጦርነቱን ያለው፣ እንደነ ኤርትራ እንደነ ግብጽ በዚህ ውስጥ የተነሱበት ሁኔታ ያለው፣ እግረን እንተክላለን የምትለዋም መፈክር ተሰምታለች። ስንደርስበት የምንመለከት ይሆናል ማለት ነው። መከላከያ ባወጣው መግለጫ መግለጫ በርካቶች ተሳልቆበታል። በዚህ ዘመቻ አንድነት በርካታ ሰራዊት ተበትኗል፣ ካምቦች ተመትቷል፣ ጥቂት ትጥቅና ስንቅ ለፋኖ ገቢ ሆኗል። ከአበባ አሁንም ቀጥሏል። በርካታ መካናይዝድ አሁንም ወደ አማራ ክልል እንግዲህ እየገባ ይገኛል። በአማራ ክልል ውስጥ ያለው አማራውን እርስ በርስ እንዲዋጋ እያደረገው ነው በናረጋ ከበደ አማካኝነት። በመቶ ዶላር ለአንድ ሚሊሻ እየተከፈለ በራሱ ልጅ ላይ እየተኮሰ እየተገዳደሉ የገንዘብ እጥረት ለመቀነስ በሀገሪቱ በተለያዩ ቦታዎች ላይ እገታ የተባለው ከፍተኛ የገቢ ማሰባሰቢያ ሲስተም በየቦታው ሰንሰለት ዘርግተው እያገቱ ነው። ህብረተሰቡ ከቦታ ወደ ቦታ መንግስት አለ ያለ እየመሰላቸው መንቀሳቀሳቸውን ያቁሙ ስሉ በርካቶች ሀሳባቸውን ሰጥቷል። እንግዲህ አድማጮቻችን፣ ተመልካቾቻችን በኦሮሚያ ክልል በተለያዩ ቦታዎች ላይ እገታዎች ተጣጥፎ የቀጠሉበት ሁኔታ ነው ያለው። እጅግ በጣም በሚያሳዝን ሁኔታ እነዚህ እገታዎች የገቢ ማሰባሰብ ስራን እየተሰራበት እንደሚገኝ ተገልጿል። ይሄ ሆነ ተብሎ ሆነ ተብሎ የተሰራ ሴራ ነው። እጅግ በጣም የሚያሳዝንም ነው። አንዳንድ መረጃዎች ሲወጡ ተመልክተናል። ሰሞኑን የታገቱት እንግዲህ ከሱሉልታ እስከ ሰላሌ 166 ሰው ታግቷል። አሊ ዶሮ በተባለው ጎርፍ ሱሉልታ አቅራቢያም 40፣ በተመሳሳይ 60፣ 166 ሰው ታግቷል። ወደ 240 ሚሊዮን ብር ተጠይቆበታል። በጣም ነው የሚያሳዝነው። 240 ሚሊዮን ብር ተጠይቆበታል። ይሄ ገንዘብ እንግዲህ በአማራ ክልል በተለያዩ ቦታዎች ላይ በሚደረገው ኦፕሬሽን ለታጣቂዎች የሚከፈል አበል ነው። ከዚህ በፊት በጨፌ ኦሮሚያ ላይ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ይህን ጉዳይ ተናግሮ ነበር። ጦርነቱ በፍጥነት ወደ ማል ሀገር ይመጣ ነበር። የአማራ ብልጽግና ባለመፍረሱ ጦርነቱ ወደ ማል ሀገር እንዳይመጣ ጠቁሞናል። ጦርነቱ እየነደደ ባለበት ቦታ ላይ እንዲከስብ በፋይናንስ በሎጂስቲክ፣ በምክር አገልግሎት እዛ ላይ እየተረባረብን እንገኛለን። የአማራ ብልጽግናዎች እየሞቱ እየቆሰሉም ረድቶናል። ቅን ናቸው፣ ይታዘዛሉ ብለው የአማራ ብልጽግና ካድሬዎችን ሲያመሰግን ተሰምቷል ሽመልስ አብዲሳ። አሁን እነ ሽመልስ አብዲሳ ከክልሉ ውስጥ ያለውን ባጀት ፋይናንስ እያደረጉላቸው ይገኛሉ። ይሄ ገንዘብ ደግሞ እጥረት እንዳይገጥማቸው ህዝቡን ገንዘብ አዋጡ ስትሉ አያወጣም። በግድ እንዲያወጣ መኪናዎችን በማገት በእያንዳንዱ በነፍስ ወከፍ እየተጣለባቸው ክፍያው ሲፈጸም ያንን ክፍያ ለታጣቂ አባልና ለስራ ማስኬጃ በማድረግ ጦርነቱን ማስኬድ አለብን። ካልሆነ መወጣት አንችልም። አንዴ ታጣቂዎች ከእጃችን ከወጡ ሁለተኛ በእጃችን ሊገቡልን አይችሉም። ስለዚህ በያዝነው መንገድ በጥቅም ይዘን ጦርነቱን እናስቀጥልና እናሸልፍ ነው። ዋና ትኩረታቸው አማራ ክልል ላይም እየሆነ ያለው አንዱ ይሄ ነው። ታዲያ የአማራ ሚሊሻ በልጁ ላይ የሚተኩስበት ዋናው ምክንያቱ ምንድን ነው? ኢትዮጵያ ተወራ የኢትዮጵያ እንዳር ድንበር ለመጠበቅ ነው ልጁ ላይ የሚተኩሰው አስራ አምስት ሺህ አንድ መቶ ዶላር አስራ አምስት ሺህ ብር ነው። በዚች በአስራ አምስት ሺህ ብር ነው ልጁን እየገደለ ያለው በጥቅም አማራውንም በጥቅም ጦርነቱን እርስ በርስ አድርጎታል። ጦርነቱ በክልሉ ላይ እርስ በርስ እንዲሆን ተደርጓል። እያንዳንዱ ቦታ ሪፖርት ሲደረግ ሚሊሻና ፋኖ፣ ሚሊሻና አድማ፣ ቤታና ሚሊሻና ፖሊስ እነዚህ መረጃዎች ናቸው እየወጡ ያሉ። አልፎ አልፎ ነው መከላከያ ስም የሚነሳው፣ ምናልባት ከባድ መሳሪያዎችን ሽፋን ለመስጠት እንደነዚ ሀ ሶስት እና ታንክ መድፍ የመሳሰሉ ሮኬቶችን መከላከያ በመካና ህዝድ ሽፋን በመስጠት እንጂ በብዛት በእግረኛው ገብቶ እየተዋጋ ያለበት ሁኔታ የለም። ፋኖቹ ወደ ካምፕ ሄዶ ነው መከላከያን እያገኙ ያሉ። እያንዳንዱ ውጊያ ቀጠና ላይ እየተዋጋ ያለው አማራው ራሱን አማራን እየተዋጋ ያለ፣ ይሄ ትልቅ ኪሳራና ትልቅ ውድቀት ነው በክልሉ ላይ እያመጣ የሚገኝ። ተሰባስቦ አንድ መሆን ሲገባቸው አንድነታቸው እንዲበተን እና አንዱ ለአንደኛው ስጋት እንዲሆን አንዱ ለአንደኛው ላይ እንዲተኩስ ተደርጓል። ይሄ በጣም ከባድ ወታደራዊ ሲስተም ነው ብልጽግና የሰራው። በአማራ ክልል አይምባ ካምፕ ከካምፕ ወጥተው ወደ ከተማ ሲንቀሳቀሱ እንግዲህ ገበታ በተባለው ቦታ ተሽከርካሪ ላይ ጥቃት ተፈጽሞ ተሽከርካሪ ተገልብጦ አንድ ኮሎኔል ከነአጃቢው ተገሏል። ጎብ ጎብ እና ውሃ ምድርም በተባለው ንጹሃን እንደተገደሉ ተገልጿል። አንድ ወታደራዊ አዛዥም እዚህ ቦታ ተገሏል። ማዕከላዊ አርማጮ ማሰረው ደንብ አካባቢም በርካታ ወታደር እንደተገደለ ተገልጿል። በደፈጣ ነው ጥቃቱ የደረሰው ተብሏል። በደብረታቦር ዙሪያ አለምበር አካባቢም በደረሰው ድንገተኛ ጥቃት ጉዳት ደርሷል። ደምቢያ ጉራምባ በተባለው አካባቢ ዙ 23 በግምት ሲተኩሱ ነበርም ተብሏል። ሌላው ሰሞኑን እንግዲህ የታገቱት ከሱሉልታ እስከ ሰላሌ 240 ሚሊዮን የተጠየቀባቸው አብዛኛው የአማራ ተወላጆች እንደሆኑ ተገልጿል። በሌላ መረጃ በሰሜን ወሎ ቆቦ በ በፋኖ ከበባ ስር ስትገኝ የድሮን ቅኝት እየተደረገ ይገኛል፣ ጥንቃቄ ይደረግ ተብሏል። አስራ ስምንት የሚሊሻ እና የመከላከያ ሰራዊት ከባድ ቁስለኞች በራሳቸው ሰራዊት እንዲገደሉ ተደርጓል። ከባድ ቁስል የቆሰለው ነው ተብሏል። ይሄ የሆነው በሰሜን ወሎ ነው። የሰሜን ምስራቅ እዝ ስልሳ አንደኛ ክፍለ ጦር በሆስፒታል ቶሎ መዳን የማይችሉት ነው የተገደሉት ተብሏል። አድማጮቻችን፣ ተመልካቾቻችን እንደዚህ አይነት ድርጊት በወታደራዊ ሳይንስ ውስጥ በወታደራዊ ዓለም ውስጥ ነበረ፣ ግን እንደዚህ እንደ ብልጽግና የተጋነነ አይደለም። ጦርነቱ በጣም አስቸጋሪ ከሆነ በቻልክ መጠን ይዤ መውጣት ትችላለህ። ግለሰቡ የማይድን ከሆነ ተስፋ አስቆራጭ እና በጣም መጥፎ ቁስል በከባድ መሳሪያ ተመቶ ከሆነ ልትጨርሰ ትችላለ። እነዚህ አሁን ግን እግራቸውን የተመቱትን ታክሞ መዳን የሚችሉትን ከዳኑ በኋላም ወደ ሰራዊቱ የመመለስና አገልግሎት የመስጠት ሂደታቸው የወረደ የደከመ ነው ብሎ ራሳቸው እየረሸኑ ይገኛሉ። በዚህ ውስጥ ሶስት ሚሊሻ አስራ አምስት መከላከያ መዳን አይችሉም ተብሎ በራሳቸው ሰዎች የተገደሉበት ሁኔታ ነው ያለው። በጣም ያሳዝናል። ይሄ እንግዲህ ከራሳቸው ሰራዊት ነው። ይሄ የሰሜን ምስራቅ ስልሳ አንደኛ ክፍለ ጦር አባሎች ናቸው። እንዲህ አይነት ድርጊት እየፈጸሙ የሚገኘ በጣም የተጋነነ ነው። ያሳዝናን። በሌሎች መከላከያ ሰራዊት ውስጥ ጉምጉምታን ፈጥሯል። ሌላው አድማጮቻችን፣ ታጋሾቹ በሸኔ ታጣቂ አይደለም፣ ለታጣቂዎቹ መቋቋሚያ ነው ገንዘብ የሚሰበሰበው ነው ሩሚያ ክልል ውስጥ እየተባለ የሚገኘው ከላይ ለመጥቀስ ሞክሬያለሁ። ሌላው በሁመራ የሚገኙት የትግራይ ተወላጆች ኮሎኔል ደመቀ ዘውዱና ሌሎች አመራሮች ስብሰባ አድርጎ አነጋግሯቸዋል። አብረን እንኖሩ ብለው በስብሰባው አንስቷል። በስብሰባ የተሳተፉት የትግራይ ተወላጆች ቦታው የጎንደር ቀጠና ነው፣ በደርግ ጊዜ ነው መጠን የሰፈር ነው ብሏል። እውነታው ተናግሯል። አብረን እንኖራለን። የህወሓት አካሄድ አውግዙት ብሏል። በስብሰባው ሰባውም ተጠናቋል። እንግዲህ ይሄ ወልቃይትና ሁመራ አካባቢ የማን እንደሆነ በሀቅ ይታወቃል። እዛ አካባቢ ያሉት ማህበረሰብም ያቃሉ የሚታወቁ ጉዳይ ነው። ስለዚህ ሀቁን እና እውነቱን ተነጋግረን አብረን እንኑር የሚል ስብሰባን የተደረገው በሁመራ ተብሏል። ሌላው ጀነራል አበባ ታደሰ በባህር ዳር ስብሰባ አድርጓል። ፋኖ ህዋትን ይዞ እየመጣ ነው። የአማራ ህዝብ ተላላኪ ሆኖ አያውቅም። ተላላኪ ልጅም ወልዶ አያውቅም። ከትግራይ ትዕዛዝ፣ ከኤርትራ ጥይት፣ ከግብፅ የጦር መሳሪያ እየተቀበለ ነው ፋኖ እግር እየተከልን ነው የምትለዋንም መፈክር አሁንም ተነስታለች ተብሏል። ጀነራል አበባው ታደሰ በጣም በሚገርም ሁኔታ መከላከያን አክስሯል። መከላከያን አክስሯል። የአማራ ክልል ጦርነት በሰላማዊ መንገድ ቢኬድና መከላከያ ደፍሮ ወደ ክልሉ ገብቶ ተኩስ ባይከፍት ኖሮ እዚህ ደረጃ ላይ አይደርስም ነበር። የታጠቁ የፋኖ ኃይሎችን እንደ ተራ ነገር በመውሰድ በአንድ ሳምንት ውስጥ ጦርነቱን እንጨርሳለን በሶስት ቀን ውስጥ አጠናቅቃለሁ ብሎ አንድ ሻለቃ ጦር ይዞ ለመጀመሪያ ጊዜ ጎጃም ማራዊ የገባው የጀነራል አበባ ታደሰ ነው። ጀነራል አበባ ታደሰ ሁለት ዓመቱ ሊሞላው ጥቂት ወራቶች ሲቀሩ ዛሬም ብቅ ብሎ ለፋኖ ኃይል ጨምሯል። ኤርትራንም ስቦ አምጥቷል። ግብፅንም አምጥቷታል። እንደዚሁ ከትግራይ መመሪያና ትዕዛዝ ይቀበላል ብሏል። ማን ሞኝ አለ? እንዴት ፋኖ ብቻ እንደዚህ ያደረገን ብለን እናገራለን። ውርደት ነው። ስለዚህ መቀላቀል አለብን፣ ቀጠናውን ማስገባት አለብን በእኛ ጦርነት ውስጥ ብሏል። መከላከያው ይሄን ምስጥር ያውቃል። ተራ ወታደሩ ይሄንን ምስጥር ያውቃል። የፖለቲካ ፍጆታ ለመጠቀም ካልሆነ በስተቀር ኤርትራም ፋኖን አልረዳችም፣ ግብጽም ለፋኖ መሳሪያ አልሰጠችም። የጀረናል ምግቤም ከትግራይ ስልክ ደውሎ የማዋጋት ሞራልም ፍቃድም ያሉ አይመስለኝም ይችላልም ብዬም አላስብም። ሆኖ ሆኖ ግን ዞሮ ዞሮ ግን እነሱ ለፖለቲካ ፍጆታ ለፋኖ እውቅና አንሰጥም ብለው ይችን መፈክር እየተጠቀሙ ይገኛሉ። እግር እንተክላለን የምትሉ መፈክር አሁንም እግራቸው ከካምቡሉ እየወጣ መፈክሯ ግን አልሞተችም፣ ቀጥላለች። ሌላው ምዕራብ ወሎ ተልተሌ በተባለ ቦታ ላይ ውጊያ ተደርጓል። በሚሊሻ እና በአርማ ብታና ላይ ጉዳት ደርሷል። በተመሳሳይ ሰሜን ወሎ አምባሰል ወረዳ አምባሰል ወረዳ ውጊያ ተደርጓል። ቆቦ ጎብዬ ጠዋት ላይ ከፍተኛ ተኩስ ነበር ተብሏል። ቀዩ ጋራም ቆቦ የደፈጣ ጥቃት ተፈጽሞ ጉዳት መድረሱ ከአካባቢው የሚወጡ መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን በአማራ ክልል እንግዲህ ጦርነቱ ተጠናክሮ ቀጥሏል። ዘመቻ አንድነት አሁንም የቀጠለበት ሁኔታ ነው ያለው። አብዛኛው በርካታ ዋጋ ያስከፈለው የደፈጣ ጥቃትና የካምፕ ላይ ጥቃት እንደሆነ የተገለጸው ካምቡን እንግዲህ ሲቪል ማህበረሰብ ካሁን በኋላ መጠበቅ አለበት የሚል መመሪያ እየተላለፈ ይገኛል። የትኛው ሲቪል ይህን ካምፕ እንደሚጠብቅ ግልጽ አልሆነም። እንግዲህ ጎንደር አካባቢ ላይ ይሄ መመሪያ ተላልፏል። ወታደራዊ ካምፖችን እናንተ ናችሁ መጠበቅ ያለባችሁ፣ ፋኖ እናንተን ካየ ካምፕ አይመታም የሚል ንግግር ያደረጉበት ሁኔታ ነው ያለው። በእርግጥ የፋኖን ደካማ ጎን የተጠቀሙበት በአንዱ በኩል የቤተ እምነት ነው ቤተ ክርስቲያን ላይ ሮጦ ይገባሉ። ፋኖ ቤተ ክርስቲያን ላይ አይተኩስም። እነሱ ግን ዙ 23 ቤተ ክርስቲያን ግቢ ላይ አስጠግቶ ይተኩሳሉ። ፋኖ ለዛ ተኩስ መልስ አይሰጥም። እንደውም አካባቢውን ለቆ እንደሚሄድ ነው መረጃው የደረሰ። ይሄ ደግሞ ለእምነት ተቋማት ያላቸው ክብርና ያላቸው ቦታ ማሳያ ነው ስሉ በርካቶች ይሄንን ሀሳብ ደግፎታል። አድማጮቻችን፣ ተመልካቾቻችን፣ አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እንድታደርጉም አክብሮት ጠይቃለሁ። ሰላም።